በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 32025 ከቀኑ 3 ፒኤም ጀምረው በርካታ የኪነ ጥበብ ባለሙያዎችና ጥሬ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ ኬትስ ጎልድ ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ህንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀመረናል። ልምምድ የሚሰጥበት ቦታ አድራሻ 1751 ኦሪቨን አቬኒዩ ዊትን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማስን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ አንቶን ዘ ፊትሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበዘውድና ከአገር ቤት ጀምሮ ህፃና ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት የጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋው ነው እንዲያድጉ ተግተን እንሰራለን ወላጆች ልጆቹን ያስመዝግቡ ሥልጠና የሚሰጠው በስፖርት ማሰልጠኛ ሕንፃ ውስጥ ኢንዶር ነው ከእናንተ የሚጠበቀው በሁለቱ መስኬቶች እድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። ለሦስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው www ኪድስ ጎል ሶከር አካዳሚ ዶት ኮም። ለመዝገባ የሚሁን በማንኛውም የልጆች ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ። 18008268 ኬት ጎል ሶከር አካዳሚ። ይህ አዋዜ ልዩ ነው። የራሽያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ አሜሪካ የኒውክሌር መሣሪያ ከሞከረች ራሽያም እንደዚሁ ታደርጋለች ሲሉ አስታወቁ። ፑቲን በ2023 አንድ ንግግራቸው ወቅት ስለ ጉዳዩ ተጠይቀው የእኛን አቋም አስታውቀዋል ብለዋል። ውጭ ጉዳይ ሚኒስትሩ በንግግራቸው ወይም በመግለጫቸው ለሀገራቸው ሚዲያ የኑክሌር ባለቤት የሆኑ ኃይሎች አንዳቸው እንኳ የኑክሌር ሙከራ ቢያካሄዱ ራሺያ እንደነሱ ታደርጋለች ብለዋል። ትራምፕ ከጥቂት ሳምንት በፊት ደቡብ ኮሪያ በሄሊኮፕተር ጉዞ ላይ እንዳሉ በሰጡት መግለጫ ሌሎች ሀገራት እየሞከሩ ስለሆነ የእኛም የጦር ሚኒስቴር እንደነሱ በኩል ደረጃ ኒውክሌር እንዲሞክሩ አዝዣለሁ ማለታቸው አይዘነጋም። ራሽያ ለመጨረሻ ጊዜ የኒውክሌር ሙከራ ያደረገችው በፈረንጅ አቆጣጠር 1990 በኢትዮጵያ ወደ 82 ማለት ነው እንደነበር ይታወሳል። ቻይና ደግሞ በ1996 ይህ ማለት በኢትዮጵያ አቆጣጠር በ1988 ወይም 89 እንደማለት ነው። አሜሪካ ደግሞ በ1992 በኢትዮጵያ አቆጣጠር በ84 ዓ ም ማለት ነው። አጠቃላይ የኒኩሊየር ሙከራ እገዳ ስምምነት በመጻረ ቃል ሲቲቢቲ በ1996 በፈረንጅ አቆጣጠር ከተፈረመ ወዲህ የኒክሌር ሙከራ ያደረጉ ሀገራት ህንድ፣ ፓኪስታንና ሰሜን ኮሪያ ብቻ ናቸው። ራሽያ በዚህ ወር በኒክሌር ኃይል የሚሰራ ሚሳይል መሞከሯ ይታወቃል። ከፕሬዚደንት ዶናልድ ትራምፕ በኋላ የተናገሩትና የአሜሪካ የኒክሌር ፕሮግራምን የሚመለከተው የኢነርጂ ሚኒስቴር ሚኒስትር የሆኑት ክሪስ ራይት አሜሪካ የኒክሌር ፍንዳታ አታካሄድም ብለዋል። ይልቁንም የኒኩሌር መሳሪያዎችን ያሉት ማለታቸው ነው። በትክክል መስራታቸውን ለማረጋገጥ የተለያዩ አካላቱን የኒኩሌሩን መሳሪያ አካላት ትሞክራለች ብለዋል። የምናካሄደው ፍንዳታ የመሳሪያውን የተለያዩ አካላት ወይም ደግሞ ሲስተሙ በትክክል መስራቱን ለማረጋገጥ እንጂ የአዲስ ስሪት ቦምብን የፍንዳታ አቅም ወይም መጠን ለመገምገም አይሆንም ብለዋል። የክሬምሊን ቃል አቀባይ ፔስኮቭ ባለፈው ሳምንት እንደገለጹት ፑቲን የራሺያ ጦር ለኒክሌር ሙከራ መጀመር የመሰናዳትን አስፈላጊነት አሁን የሚመከር መሆን ወይም አለመሆኑን እንዲያጤኑ አዘዋል ብለዋል። ቻይና በበኩሏ የራሷን የኒክሌር ሙከራዎች እያካሄደች ኪሎ መባሉን አስተባብላ አሜሪካም የኒክሌር ፍንዳታ እገዳው ስምምነትን ማክብሯን እንድትቀጥል አሳስባለች። ላቭሮቭ በዛሬ መግለጫቸው ሮበርት ካድሌክ የተሰኙ እጩ የአሜሪካ ባለሥልጣን ባለፈው ሳምንት አሜሪካ ኮንግረስ ፊት በሰጡት መግለጫ ዋሽንግተን ከስትራቴጂክ ደረጃ በታች ለሆነ ግጭት ወይም ጦርነት አስተማማኝ ምላሽ ለመስጠት የሚያስችሉ አማራጮች ያስፈልጓታል ብለዋል ሲሉ ተናግረዋል። ሮበርት ካርድሌ የመከላከያ ሚኒስትሩ ረዳት ለመሆን የታጩ ናቸው። ላቭሮቭ ሲናገሩ የሚገርም መግለጫ ነው። በሌላ አነጋገር የግለሰብ የኒውክሌር መሳሪያን አሜሪካ በሌሎች የዓለም ክፍሎች ውስጥ አስፈላጊ ነው ብላ የምታስበውን ዓላማ ለማሳካት ኑክሌር ቦምቦችን እንደ መሳሪያ ለመጠቀም ያልማል ብለዋል፣ ዳንኤል እዚህ በተለይ መጨረሻው ላይ የተናገሩት ነገር ምናልባት ተጨማሪ ማብራሪያ ያስፈልገዋል። እንግዲህ የአሜሪካ እጮች አንድ በስልጣን ላይ ያለው መንግስት ሚኒስትሮችን እና እንደዚሁ ከዛ መለስ ያሉ ከፍተኛ ቦታዎች ላይ ሰዎችን በሚሾምበት ጊዜ የአሜሪካ ምክር ቤት ቀርበው አስተያየት ይሰጥባቸዋል ማለት ነው እና ያም አስተያየት ወይም ይጠየቃሉ፣ ይገመገማሉ። ይህንን ሂደት ለመጋፈጥ የቀረቡ ጩ ናቸው እና ምንድን ነው አሉ የሚሉት አሁን የራሺያው ውጭ ጉዳይ ሚኒስትር አሜሪካ ከስትራቴጂክ ደረጃ በታች በሆኑ የሆኑ በሆነ ደረጃ በግጭቶች ወይም በጦርነቶች ውስጥ በቂ ምላሽ ለመስጠት የሚያስችላትን ዝግጁነት የሚለው አነጋገር ታክቲካል ኒውክሌር ሚሳይሎችን የመጠቀም ጦርነቶችን ለመቋጨት የመጠቀም እቅድን የሚያሳይ ነው። ይሄ ከሆነ ደግሞ አሜሪካ በተለያዩ በመረጠቻቸው የዓለም ክፍሎች ውስጥ ተልኮና ፍላጎቷን ለማሟላት ባላት ፍላጎት የኑክሌር መሳሪያን ታክቲካልን ቢሆን ማለት ነው የኑክሌር መሳሪያን እንደ መደበኛ መጠቀሚያ የጦርነት ማስፈጸሚያ አድርጋ የመጠቀም እቅዷን የሚያሳየው የሚል መግለጫ ነው የሰጡ። እንግዲህ አሁን ስትራቴጂክ ስንል እነዚህ ትልልቅ ሀገሮች እርስ በርስ የሚጣፉበት አንዱ የሌላውን ከተማ፣ አንዱ የሌላውን የኑክሌር ክምችት፣ የሚሳይል ክምችት፣ የስልጣን ማደሪያዎችን፣ የጦር ሰፈሮችን በማጥፋት እርስ በርስ የሚጠፋፋበት በረጅም ርቀት በአህጉር አቋራጭ የሚተኮሱ በጣም ግዙፍ ሲሆኑ ቦምቦች ማለት ነው። ከስትራቴጂክ በታች ማለት ግን የተወሰነ ለምሳሌ ጦር ግንባር ላይ ያለን የጠላት ጦር መጥረግ ወይም ደግሞ የጠላትን አንድ ከተማ ላይክ እንደ ሂሮሺማና ናጋሳኪ አይነት እርምጃዎች ለማካሄድ የሚያስችሉ የኒክሌር መሳሪያዎችን ታክቲካል ኒክሌር መሳሪያዎችን የመጠቀም ዝግጁነት ብለው ነው ያስቀመጡትና ይህ ከሆነ ደግሞ አሜሪካ በእናው ለምሳሌ በተለያየ የዓለም ክፍል እንዲያነ ግጭቶች ውስጥ በምትገባበት ጊዜ ወይም ዓላማዋን ለማራመድ በዚህ ደረጃ የተወሰነ የተወሰነ ጉዳት የተወሰነ ቦታ ላይ ብቻ የሚነጣጠር የታክቲካል ኒውክሌር ሚሳይልን የመጠቀም አቅጣጫን የሚያሳይ ነው ማለታቸው ነው። ዳኒል አለም ሰርጌይ ላቭሮቭ አሜሪካ የኒውክሌር ሙከራ ካደረገች ራሽያን በተመሳሳይ ሙከራ ታደርጋለች ማለታቸው፣ ዶናልድ ትራምፕ ይህንን የሰርጌይ ላቭሮቭ ንግግር እንዴት ያዩታል? እንደገና ደግሞ አሜሪካ የራሽያን አቋም ከግምት ውስጥ በማስገባት የኒክሌር ሙከራ ላታደርግ ትችላለች ወይ? ያ ልክ ነህ። ምክንያቱም አሁን በመሰረታዊነት የኒክሌር መሳሪያ እሽቅድምድሙ በዋነኛነት በአሜሪካና በራሽያ መካከል ያለ ነው። አዎ ቻይና ረጅም እቅድ ዘርግታ በሁለቱ ሀገሮች የተወሰደባትን ብልጫ ለማካካስ እንግዲህ የተለያዩ ምንጮች እንደሚያቀርቡት በየአመቱ አንድ መቶ የኑክሌር ቦምቦችን ጎተራ ውስጥ ከታለች የሚል ነው። ይህንንም ምናልባት ዶናልድ ትራምፕ ያስቀመጡትን ለመጥቀስ ያክል ቢያንስ አምስት ዓመት ያክል ይቀራታል ያለች በራሽያና በአሜሪካ ደረጃ ለመስተካከል ነው። ስለዚህ በሶስተኛ ደረጃ ምትገኘለች በርቀት የምትገኝለች ማለት ነው። ውድድሩ ያለው ግን በአሜሪካና በራሽያ መካከል ነው። እነዚህ ሀገሮች አሁን ባለው መረጃ እንኳ አምስት ሺ አምስት መቶ ሃምሳ ዘጠኝ አረሮች የኑክሌር አረሮች ራሽያ አላት አሜሪካ ከዚህ ሀምሳ ብቻ አነስ ብሎ አላት በሁለት ደረጃ ነው የምትገኘው ነው የሚለው ስለዚህ አሁን አንደኛ አሜሪካ ወደ ኒውክሌር ሙከራ ገባች ማለት በሁለቱ ሀገር መካከል ያለውን ይህን ልዩነት ታጠባለች ብሎም ታልፋለች እና በራሽያ ላይ ልትጋርጥ የምትችለው የኒውክሌር መሳሪያ አደጋ መጠንም በዛ ደረጃ ፐርሰንቴጁ እያድግ ሄዳል ማለት ነው። ስለዚያውም አሁን ባለፈው ፕሬዚደንት ቭላዲሚር ፑቲን የብሔራዊ ደህንነት ምክር ቤታቸውን ጠርተው ያወያዩትና መሰናዳት ያስፈልገናል ወይ የእንግሊዝ ምተና አሜሪካን ስለዚህ እኛም የራሳችን የኑክሌር ሙከራ ለማድረግ መሰናዳት መጀመር አለብን ወይ ይመከራሉ ይሄን አጣሩ ነው ያሉት። ስለዚህ በሌላ አነጋገር አሜሪካ ቀጥላ ምን ታደርጋለች የሚለውን በተመለከተ በማንኛውም መንገድ ይህንን መመረጅና መተንተን ከዛ በኋላ ይህ ሆኖ ከተገኘ የአሜሪካ እቅድና አካሄድ፣ ራሽያ ጊዜ ሳታጠፋ ተመሳሳይ የራሷን ሙከራዎች ታደርጋለች። የኒውክሌር ሽቅድምድሙ ግልቢያው ይቀጥላል ማለት ነው ዳኒ እና ከዚ አንጻር ከነሱት አንዱ በአርክቲክ በኩል የአርክቲክ ድንበርተኛ ነች ራሺያ። ከዚህ በፊት ሲጠቀምበት የነበረ የኑክሌር መሞከሪያ ቦታ አለ። እሱ አሁንም በፈጣን ሁኔታ ለተመሳሳይ ተልዕኮ ዝግጁ እንደሆነ ይገኛል በማለት የሀገሪቱ ከፍተኛ ጦር ጄኔራል ወይም ኤታማዦር ሹም ጌራሲሞቭ መግለጻቸውን በዛን ወቅት ዘግበን እንደነበር አይረሳም። እኚህ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምናልባት ከስልጣን ገሸሽ ተደረጉ የሆነው የሚል አሉባልታ እንዲነሳ ያደረገው አንዱ ነገር በዚያ አጋጣሚ የብሔራዊ ደህንነት ምክር ቤቱ ስብሰባ ላይ ባለመገኘታቸው ነበረ። ላቭሮቭ ነባር ዲፕሎማት ናቸው። ላለፉት ምናልባት ሶስት አራት አስርት ዓመታት የራሺያ ቶፕ የዲፕሎማሲ ራስ ናቸው ሰውየው። በጣም የተከበሩ ዲፕሎማት ናቸው ነገር ግን በዛ የብሔራዊ ደህንነት ምክር ቤት ላይ ቋሚ አባል ሆነው ሳለ ስላልተገኙ ይሄ አሉባልታን ሊነሳባቸው ችሎ ነበረ አሁን ግን በይፋ እያየናቸው ነው በስራ ላይ ዳንኤል አለም ራሺያ የሰጠችውን የአቋም መግለጫ አስመልክቶ የአሜሪካ ምላሽ ምን ሊሆን ይችላል እንግዲህ አሜሪካ ዶናልድ ትራምፕ በወቅቱ ለመከላከያ ሚኒስቴራቸው የጦር ሚኒስቴር ብለውታል። አሁን እናንተም ከሌሎች እኩል በተለይም ራሽያን የተለያዩ ሙከራዎች ማድረጓን ምክንያት አድርገው ነው እኛም የራሳችንን የኒክሌር ፍንዳታ ሙከራ ማድረግ አለብን ብለዋል። ነገር ግን ራሽያ ኒክሌር ቦምብ ሰርታ አላፈነዳችም። ዳኔ ራሽያ ቦረበስትኒክ የሚባል በኒክሌር ኃይል የሚሰራ ክሩዝ ሚሳይል እስከ 20ሺ ኪሎ ሜትር መጓዝ የሚችል እና በጣም በጣም በጠላት የአየር መቃወሚያዎች ሊመታ በማያስችለው መንገድ የሚጓዝ የተባለ ኒክሌር አረር መሸከም የሚችል የተባለ ሚሳይል ሙከራ አድርጋለች። ከዛም በኋላ ደግሞ እንዲሁ ሌላ ሰርጓጅ መርከብ ላይ የሚተኮስ በአይነቱ ልዩ ስሪት የሆነ ቶርፒዶም ኒክሌር ተሸካሚ ነው። እሱንም ሞክራለች። ሚሳይሎቹን፣ ኒክሌር መሳሪያዎቹን የሚፈለገው ቦታ ላይ የሚያደርሱትን ሚሳይሎች እና ቶርፒዶ ሞከረች እንጂ ኒክሌር ሰርታ የሰራችውን ቦምብ አልሞከረችም። ስለዚህ የዶናልድ ትራምፕ አነጋገር ትንሽ አወዛግቧል። የኑክሌር ተሸካሚ ሚሳይሎችን ማለታቸው ነው? ሙከራ አድርጋለሁ ሲሉ ፍንዳታ ሲሉ ወይስ ኑክሌር ቦምብ? እንግዲህ ኑክሌር ቦምብ የምትሞክርበት ዋነኛው ምክንያት ያው የሰራውን ነገር መስራቱን ማረጋገጥ አለብህ እና መጠን የተለያየ ነገር ይህን ማድረግ አለብህ። ከዚህ አንጻር ነው እሳቸው ታዲያ ይህንን መግለጫ የሰጡት ልክ ራሽያ ኒክሌር ቦምብ እንዳፈነዳቸው አድርገው ነው። ስለ ሚሳይሉን ማለታቸው ነው ወይስ ቦምብ ማለታቸው ነው የሚለው አሻሚ እንደሆነ ነበር ያለው። እና ይህንን በተመለከተ የቦምብ የኒክሌር ቦምብ ስራውን በተመለከተ በአሜሪካ የዚህ ኃላፊ የሆነው ክፍል ኤነርጂ ሚኒስቴሩ ነው። የእሱ ሚኒስትር ደግሞ አሜሪካ አዲስ መሳሪያዎችን አዲስ የኒክሌር መሳሪያዎችን ሰርታ ሙከራ ታደርጋለች ማለት ሳይሆን፣ ኦልረዲ ያሉት የኒክሌር መሳሪያዎቿ አረሮቿ በትክክል መስራታቸውን፣ ሲስተሙ በትክክል እየሰራ መሆኑን ለማረጋገጥ የኒክሌር አረሩን የተለያየ ክፍል ቼክ ለማድረግ ነው ፍንዳታ ልታደርግ የምትችለው ሙከራ ልታደርግ የምትችለው እንጂ የአዲስ ቦምብ ሰርታ አይደለም፣ በማለት እንዲህ አንድ መግለጫ ሰጥተዋል። ይሄ በራሽያኖች ዘንድ እንደምን ይተረጎማል የሚለው እንግዲህ ያው በእነሱ የሚወሰን ነው። ለማንኛውም ግን አሜሪካ በዚህ መንገድ አንድ ስቴፕ የምትሄድ ከሆነ ራሽያ ሳቱንና ጊዜ ሳታጠፋ የምትከተልና የኒክሌር እሽቅድምድሙ የሚቀጥል መሆኑን ራሽያ ያሳይታለች። ቅድም ጥያቄ ላይም እንዳነሳ ምናልባት ይህ የራሺያ በዚህ መንገድ ደግሞ አቋም መያዝ ዶናልድ ትራምፕ የተናገሩትን መልሰው ሊወጡ ያደርጋቸው ይችል ይሆናል ነው ጥያቄ ሊሆንም ይችላል። እስካሁን ግን ምንም ፍንጭ የለም። አለም የመጨረሻ ጥያቄ፣ አሜሪካ የራሺያን የአቋም መግለጫ ወደ ጎን ትታ የኒውክሌር ሙከራ ብታደርግ ከራሺያን ባለፈ ሌሎች ኒውክሌር የታጠቁ ሀገራትም ተመሳሳይ የኒውክሌር ሙከራ እንዲያደርጉ በር ሊከፍት አይችልም ወይ? ይከፍታል ያለምንም ጥርጥር ነው የሚከፍተው። አንደኛ አክቹዋሊ የኒክሌር ሙከራ ባለማቋረጥ በማድረግ ላይ የምትገኝ ሀገር ሰሜን ኮሪያ አለች። ስለዚህ ምንም የሚያቆማት ነገር የለም። እንዲሁም የዶናልድ ትራምፕ መግለጫ እሰይ ጸሎቴ ሰመረ የሚያሰኛትና በይፋ እንድትቀጥል የሚያደርጋት ነው። ሌሎች ሀገሮችም እንደዚሁ መፈተሻቸው አይቀርም። ምክንያቱም እንግዲህ የሀይል ሚዛን የሚባል ነገር አለ። ለምሳሌ ህንድና ፓኪስታንን ብትወስድ የሚያፈነዳዱትን አፈነዳድተው እርፍ ብለው የተቀመጡት ፓኪስታን በጎተራ ውስጥ ምን አላት፣ ህንድ ምን አላት በሚለው ላይ በየራሳቸው አለኝ በሚሉት መረጃ ላይ ተመርኩዞ ነው። ስለዚህ ይህን ያህል ስላለኝ ከዚህ በኋላ የሚያሰጋኝ ነገር የለም፣ ምንም ነገር ቢነሳ አጸፌታዋን ለመስጠት ምናልባትም የላቀ ሆኜ ለመገኘት ይበቃኛል ባሉት ደረጃ ላይ ነው አሁን የሚገኙት። አሁን ግን ይሄች ቅድም ድም በሚቀጥልበት ጊዜ አንዱ ስለሌላው ሌላው ማወቅ አይችልም። ስለዚህ ስጋት ውስጥ ይወድቃል እና ከዛ በኋላ ፈሊጡ ምንድን ነው የሚሆነው ለማንኛውም ጠላትን ማመን ስለማትችል እንደገና የኒክሌር ክምችትን ወደ ማብዛቱ ነው የምትሄደው። ምክንያቱም የነ አሜሪካ ማብዛት ነገ ተጽዕኖ ያሳድርብሃል። ያንተ ኢትስ ኖት አባውት በዩክሬንና ማነው በፓኪስታንና በህንድ መካከል ያለ ጉዳይ ብቻ ሳይሆን በዛ በኩል የአሜሪካኖች የኒክሌር ክምችት እየጨመረ ሄደ ማለት አሜሪካ ከህንድ ጋር አሜሪካ ከፓኪስታን ጋር ባላት የተለያየ የግንኙነት አቀራረብ መሠረት በሌላኛው ላይ ስጋት እንዲያድበት ሊያደርግ ይችላል። ነገ ራሷ አሜሪካን ሊሰጉ ይችላሉ። ዘመወር አሜሪካ በጣም የኒክሌር ክምችቷ እየጨመረ መጣ ማለት ሌሎች ሀገሮች በሷ ኃይል ውስጥ የመታመቅ ስጋት ውስጥ ይገባሉ። ስለዚህ የሚኖራቸው አማራጭ እነሱም ያላቸውን በራሳቸው አቅም በራሳቸው ትልም ውስጥ ያላቸውን አቅም ማጠናከር ነው የሚሆነው። ስለዚህ በቻይና በኩል ብትሄድ ሳይታለም የተፈታ ነው። ቻይና የዓለማችን የኢኮኖሚ ተገዳዳሪ ናት። በአሁኑ ሰዓት በቻይናና በራሺያ መካከል ምናልባት የጂዲፒ ልዩነት ሊኖር ይችላል ይሁን እንጂ በተለያዩ የኢኮኖሚ መመዘኛዎች ብዙ ናቸው። በተወሰነው ቻይና አሜሪካን የምትበልጥባቸው ሁኔታዎች አሉ። ስለዚህ እነዚህ ሀገሮች በኢኮኖሚ ከመጣ በቴክኖሎጂ ኖሃው ከመጣ በመሳሰሉት ነገር ከመጣ እኩል ሌላ እያል የሆኑበት ሁኔታ ነው ያለው። ስለዚህ አሁን ይህንን ኢኮኖሚያዊ ጡንቻ ይህንን ቴክኖሎጂዊ ጡንቻ በወታደራዊ ጡንቻ ለመደገፍ ሩጫ ላይ ነው የምትገኘው፣ ቻይና አስክ ከጅምሩም። ስለዚህ አሁን እነ አሜሪካና እነ ራሽያ ጎተራቸውን እንደገና መሙላት ጀመሩ የሚለው ከዚህ በፊት ታደርግ የነበረውን በሁለትና ሩጫዋን በሁለትና በሶስት ቅጥፍ እንድታደርግ የሚያስገድዳት ነው። ስለዚህ በዚህ መንገድ ስታይ ኦልሬዲ የኒውክሌር መሳሪያ ያላቸው ሀይሎችን ብቻ ሳይሆን ይሄ የኒኩሌር ትሬሽሆልድ የሚባሉት እንደነ ኢራን ያሉ እዛ ላይ ያንን ለመስራት የሚችሉበት ደረጃ ላይ ናቸው የሚባሉ ሀገሮችን ያበዛል። እና ይ የራሳቸውን የመጀመሪያ የኒኩሌር ቦምብ ለመያዝ የሞት ሽረት ጥረት የሚያደርጉበት ሁኔታ ይፈጠራል። ምክንያቱም ይፈቅድላቸዋል፣ ሁኔታው ሰፊ ክምችት ያላቸው ሀገራት ክምችታቸውን እያሰፉ ስንሄድ ቁጭ ብለና ልሞትም የሚል ይህን ነገር ከቀጠሉ እራሱ የኤንፒቲ የሚባለው ኒክሊር ነን ፕሮሊፈሬሽን ትሪቲ የሚባለው ኢሬለቫንት ነው የሚሆነው። የኒክሌር ኃይል መብዛትን ለመቆጣጠር የተቋቋመ ተቋም ነው። ስለዚህ ይህንን ተቋም ህልና የጣሱት የመጀመሪያዎቹ አሜሪካና ራሽ ይሆናሉ። እንዲሁም ቻይና እና እንግሊዝ እና ፈረንሳይ እያል ይቀጥላል። ስለዚህ አውሮፓ ደግሞ በአሁኑ በራሽያ የተወሰደባትን ብልጫ በከፍተኛ ደረጃ እያጤነች የምትገኝበት ጊዜ ነው። እንደነገርኩ እንደ ጀርመን እንደ ጃፓን ያሉ ሀገሮች ሳይወዱ በግዳቸው ወደዚህ እንዲገቡ ይቀደዳሉ። ስለዚህ መካከለኛው ምስራቅም ውስጥ ፕሮባብሊ ይሄ ነገር በተግባር የሚሄድ ከሆነ ሌላው ቢቀር እስራኤል የኑክሌር መሳሪያ ካላት አለኝም የለኝም አትልም። ይሄ ነገር ተግባራዊ ሆኖ እሽቅድድሞ ቢቀጥል እሷም አፏን ሞልታ አለኝ ብላ የምታሳውቅበት ሁኔታ ሊኖር ይችላል። ያ ደግሞ ራሱን የቻለ መካከለኛው ምስራቅን የውድድር ቦታ ነው። ሪሊ ዓለምን ወደ ትልቅ የጥፋት አደጋ የሚወስድ ነገር ነው የሚያደርገው እና ይሄ ነው። ቅድም ግን እንደሰማው በዜናው ላይ የአሜሪካው ፕሬዚደንት ያን ቢሉም የኤነርጂ ሚኒስትራቸው አገሬ ማነው አሜሪካ የምታደርገው አዲስ የቦምብ ስሪት መሆነ ሙከራ አይኖርም ማለታቸው አንድ ነገር ሆኖ የግድ የአሜሪካ እንቅስቃሴ ወይም የፕሬዚደንቱ ቃል በተግባር የሚደገፍ መሆን አለመሆኑን ማወቅና ከዛ የሚነሳ ነው። በራሺያዎች በኩል የተያዙ አቋም የሚሄ ነው እና የዛ ሽቅርም ድመጀመር ለመለዋለም የጨለማ ዘመን የሚያመጣው ሁሉንም ወደዛ እንዲሉ ነው የሚያደርገው። ዳንኤል አለም፣ ለትንታኔው በጣም አመሰግናለው። መልካም አዳር ይሁንልህ። መልካም አዳር ዳኒ። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን እንቁ የኪነጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 32025 ከቀኑ 3 ፒኤም ጀምሮም በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ ኬትስ ጎል ሶከር አካዳሚ በሜሪላንድ በአሰልጣኝ ኤልያስ እንዳለና በሥራ ባልደረቦቹ ታዳጊ ልጆችን የእግር ኳስ ልምምድ በማሰልጠን ላይ እንዳለ ይታወቃል። ለክረምቱ በስፖርት ማሰልጠኛ ህንፃ ውስጥ ዲሴምበር 6 ለሚጀምረው የእግር ኳስ ሥልጠና ምዝገባ ጀምረናል። ልምምድ የሚሰጥበት ቦታ አድራሻ 11751 ኦሪቨን አቬኒዩ ዊተን ስፖርት ፓቪሊዮን ሜሪላንድ ነው። እንደዚሁም የእግር ኳስ ሥልጠና አድማስን በማስፋት በካናዳ አሁን ደግሞ በዲኤምቪ ቨርጂኒያ ልምምድ የሚሰጥበት ቦታ ፌርፋክስ አንቶን ዘ ፊቲሊቲ ቨርጂኒያ መከፈቱን ሲያበስር በታላቅ ደስታ ነው። ምዝገባው በመካሄድ ላይ ነው። በታዋቂው የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች ሌጀንዱ ተካበ ዘውዴና ከአገር ቤት ጀምሮ ሕፃናት ልጆችን በማሰልጠን ከሚታወቀው አሰልጣኝ ኤልያስ እንዳለ ጋር በመሆን ልምድ ያላቸው ወጣት አሰልጣኞችን ጨምሮ ልጆቻችሁን ለማሰልጠን ዝግጅታችንን ጨርሰናል። ታዳጊዎች እግር ኳስ ችሎታ እንዲኖራቸውና በአካል ብቃት ይጠነከሩ እንዲሁም ከተለያዩ ጎጂ ሱሶች የጸዱ ብቁ ዜጋ ሆነው እንዲያድጉ ተግተን እንሰራለን። ወላጆች ልጆቹን ያስመዝግቡ። ሥልጠና የሚሰጠው በስፖርት ማሰልጠኛ ህንፃ ውስጥ ኢንዶር ነው። ከእናንተ የሚጠበቀው በሁለቱ መስቴቶች ዕድሜያቸው ከ15 በታች የሆናቸው ታዳጊዎችን ማስመዝገብ ብቻ ነው። አካዳሚያችን የመለማመጃ ኳስ በነጻ ያቀርባል። የሶስት ወር ሥልጠና በወር 100 ዶላር ብቻ በመክፈል ዌብሳይቱ ላይ በመግባት ሬጅስተር ማድረግ ብቻ ነው። www ኪድስ ጎል ሶከር አካዳሚ ዶት ኮም። ለመዝገባም ይሁን በማንኛውም የልጆችዎ ሥልጠና ዙሪያ ጥያቄ ካለው በዚህ ስልክ ቁጥር መደወል ይችላሉ፣ 1 800 882 2168 ኪድ ጎልድ ሶከር አካዳሚ